ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ የጌትስ ፋውንዴሽን ላለፉት 25 ዓመታት በኢትዮጵያ ላበረከተው ጽኑ የልማት አጋርነትና በጎ ተግባራት የኢትዮጵያ ታላቁን የክብር ኒሻን ለፋውንዴሽኑ ባለቤት ሸልሞ ሚስተር ቢል ጌትስ ለተደረገላቸው እውቅና ያመሰገኑ ሲሆን በቀጣይም አጋርነታቸውን አጠናክረው እንደሚቀጥሉ ገልጸዋል። በለጠ ታረቀኝ ተጨማሪ ዘገባ አዘጋጅቷል። በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት ላይ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ቢል ጌትስና ፋውንዴሽናቸው በኢትዮጵያ ላበረከቱት መልካምና ተጽዕኖ ፈጣሪ ተግባር የኢትዮጵያን ታላቁን የክብር ኒሻን ሸልመዋል። በፕሮግራሙ መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ባለፉት 25 ዓመታት ውስጥ በነበረው አጋርነት ጠንካራ ለውጥ ማምጣት መቻሉን ገልጸው ቢል ጌትስና ፋውንዴሽናቸው ላደረጉት አበርክቶም ምስጋናቸውን ቸረዋል። ማሊንዳ ሜድ አ ቦልድ ቾይስ You stepped away from the company to devote your lives to lifting others. ከ25 ዓመታት በፊት እርስዎ እና የእርስዎ ድርጅት ብዙ መልካም ተግባራትን ለመስራት ቆራጥነት የተሞላበት ውሳኔ ወስኗል። ሕይወትዎን ሌሎችን ለማንሳትና የበለጠ ፍትሐዊና ጤናማ ዓለምን ለመቅረጽ አድርገዋል። ያንን ራዕይ ወደ አህጉሪቱ በተስፋ ቃል አምጥተዋል። ባለፉት 25 ዓመታት ውስጥ ይህ አጋርነት ጠንካራ የለውጥ ኃይል ሆኖ አገልግሏል። የመጀመሪያ ደረጃ ጤና አጠባበቅን ለማጠናከር፣ አነስተኛ አርሶ አደሮችን ለማበረታታት፣ የላቀ የዲጂታል መታወቂያ ሳይንሳዊ ፈጠራን ለማጠናከርና ጠቃሚ ውሳኔዎችን ለማድረግ አግዟል። ቢል ጌትስ በኢትዮጵያ አቅም ላይ ስላላቸው እምነት ለኢትዮጵያውያን፣ ለተቋሞቻችን እና ለሰዎች ተሰጥቶ ማደግ ላደረጉት ያልተቋረጠ ድጋፍም ነው አድናቆታቸውን እየገለጹ፣ ከዚህ ስኬት ባሻገር ዋናው ነገር ከጀርባው ያለው መንፈስ ነው። ፋውንዴሽኑ የህዝቦችን አመራርና ፍላጎት ያዳመጠ ያስተማረና የቀየረ ነው። ይህ በተቋማት በማህበረሰቦችና በግለሰቦች መካከል በመከባበርና በመተማመን ላይ የተመሠረተ አጋርነት እንዲፈጠር አድርጓል በአገር ውስጥ አቅም ላይ ስላላችሁ እምነት ለኢትዮጵያውያን በአመራር መፍትሄዎች ለተቋሞቻችንና ለሰዎች ተሰጥኦ ማደግ ላደረጋችሁት ያልተቋረጠ ድጋፍ ከልብ እናመሰግናል ሚስተር ቢል ጌትስም ለተደረገላቸው እውቅና በተቋማቸውና በራሳቸው ስም ያመሰገኑ ሲሆን በቀጣይም አጋርነታቸውን አጠናክረው እንደሚቀጥሉ ተናግረዋል። ለተደረገልኝ ልዩ ሽልማት በቢል ጌት ፋውንዴሽን ስም እጅግ አመሰግናለሁ። በኢትዮጵያ ውስጥ አስደናቂ አጋርነት ነበረን። ብዙ ነገርን በጋራ ሰርተናል። ወደፊትም አብረን ልንሰራ የምንችላቸው ብዙ ተጨማሪ ነገሮች አሉ። ገና ብዙ መስራት ይጠበቅብናል። ለሁሉም ሕጻናት ክትባቶችን ማግኘቱ የዚያ ትልቅ አካል ነው። ለኤችአይቪ፣ ለቲቪ እና ለወባ የሚመጡ አዳዲስ ክትባቶችም አሉን። ፈታኝ ጊዜ ውስጥ እንገኛለን። ሀገሬን አሜሪካን ጨምሮ ብዙ የበለጸጉ ሀገራት የወለድ ክፍያ ፈታኝ በመሆኑ የእርዳታ በጀታቸውን እየቀነሱ ነው። ይህ እንዳይሆንና ታዳጊ ሀገራት እንዲደገፉ የተቻለንን ሁሉ እናደርጋለን። አጋርነታችንም ተጠናክሮ ይቀጥላል።